ሰላም ውድ የኑሮ በሸገር ተመልካቾቻችን፣ እንደምታውቁት እንግዲህ ቤትን ቤት የሚያደርገው መጋረጃ እንደመሆኑ መጠን ዛሬ አዲስ አበባ ላይ አንድ ቆንጆ የመጋረጃ ቤት ተገኘች። ምን አይነት የመጋረጃ አማራጮች አሏቸው፣ ዋጋ ውስጥ ምን ይመስላል የሚለውን ለእናንተ ማሳይ ይሆናል። እኔ ኑሀሚ ነኝ። ቻናላችን ኑሮ በሸገር ነው። አብራችን ቆዩ። እንዴት አላችሁ? ሰላም፣ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። በቅድሚያ እስቲ እራሳችንን አስተዋውቀን። ኦኬ፣ ስሜ ጌታ መሳይ ይባላል። ያምሳለ መጋረጃ ስራዎች ባለቤትና ስራ አስኪያጅ ነኝ። እሺ ጌታ መሳይ፣ ዛሬ እንግዲህ ቆንጆ ቆንጆ መጋረጃዎችን እንደምትይዙ ሰምቼ እነሱን ለማየት ነው የመጣሁት። ከዛ በፊት ግን እስቲ ስለ ሱቃችሁ አንዳንድ ነገሮችን ንገረኝ። ሱቃችን ጥራት ያላቸው መጋረጃዎችን እንይዛለን። መገኛችን ጉርድ ሾላ አትሌቲክስ ፌዴሬሽን ፊት ለፊት አዲስ ህንጻ ሚዲያ ያለበት አንደኛ ላይ እዛ እንገናኛለን። የበለጠ ደግሞ ወንድም ያለ እሱ ያሳይሻል። እሺ። ሰላም ነው እንዴት ነሽ? ሳንቾ እባላለሁ የአምሳለ መጋረጃ ባለቤትና የሽያጭ ባለሙያ ነኝ። ሁሉንም መጋረጆች አንድ ባንድ አሳይሻለሁ ማለት ነው። ከዚህ ስንጀምር እነዚህ ኮተን ብላክአውት የሚባሉ ጨርቆች ናቸው። ጨርቅነታቸው ኮተን ነው። አሁን ላይ ጥሩ ደረጃ የሚባሉት መጋረጆች እነዚህ ናቸው። የምን ሀገር ስሪት ናቸው እነዚህ? የቱርኮች ናቸው። እነዚህ የቱርክ መጋረጃዎች ናቸው። አምስት አይነት ከለር አላቸው። አምስት የከለር አማራጮች። አምስት እዚህ ጋር የተሰቀሉት ሁለቱ ከለሮች ናቸው። ሌላ በክሬም በነጭና ና በሰማያዊ ከለር አለው። ስንት ሜትር ነው? ስድስት አይነት ከለር አለው። ይሄ ለሶስት ሜትር ከሰማንያ ቦታ የተሰራ ነው። ኦልሞስት አስራ ሁለት ሜትር ጨርቅ ነው። አስራ ሁለት ሜትር ነው ይሄ። ሁሉም ሶስቱ ተከፋቾች አስራ ሁለት ሜትር ናቸው። ለአንድ ሜትር ሶስት ሜትር ጨርቅ ተጠቅመናል ማለት ነው አነስ ያሉ ቢ ለዛ ነው ስለተሰበሰቡ ነው ስለተሰበሰቡ ነው ከስር በትለን ብናያቸው አስራ ሁለት ሜትር ይሆናሉ ሶስቱ ተከፋቾች ማለት ነው ስለዚህ አሁን አንድ ደንበኛ የአንድ ሜትር መጋረጃ ቢፈልግና ስለሚሸበሸብ ምን ያህል ሜትር ነው ማለት ነው በአጠቃላይ ሽብሸባቱ ነው ከለ አንድ ሜትር ሁለት ሜትርን መጠቀም እንችላለን ልዩነቱ ከላይ ከራባቱ ላይ ትንሽ ቀጠን ብሎ የሞረድ ነገር ይኖሯል። ለአንድ ሜትር ሁለት ተኩልም ማድረግ እንችላለን ሁለት ተኩል ሲሆን ደግሞ እቺ ስፋቷ ሜዳዋ ትንሽ ሰፋ ትላለች። ለአንድ ሜትር ሶስት ሜትር ሲሆን ደግሞ በጣም ተጠጋግቶ እንደዚህ ቲክ የሆኑ የሚታይበት ሁኔታ ይሆናል ማለት ነው። ሽብሽባቱ በደንብ ይሆናል ማለት ነው። ዋጋው ስንት ነው? ዋጋቸው እነዚህ አንድ ሺ ሰባት መቶ ብር ናቸው። ከውስጥ ያሉት ገበሩ ከውስጥ ያለው ዘጠኝ መቶ ብር በሜትር ማለት ነው። እሺ፣ እንደዚያ ነው። ሌላ ሌላ ብዙ አይነት አማራጮች አሉን። በዚህ ጋም ስንመጣ እንደዚህ ደግሞ ኮተኖች ናቸው። እነዚህም ትንሽ ወፈር ያሉ ናቸው። ለሆቴሎች ለሆስፒታሎች ብዙ ጊዜ የምንጠቀምባቸው መጋረጃዎች ናቸው። የውስጡ ስሱም በዲዛይን ነው። እነዚህም አሉ የተባሉ በሰት ቆንጆ የሚባሉ ታይፖች ናቸው። ከለር አምስት አይነት ከለር አላቸው። አምስት አይነት ከለር። ብርሃን የማያስገቡ ብላካውት ጨርቆች ናቸው። ብላካውት ጨርቅ የሚባለው ነው። ብላክአውቶች ናቸው። ብርሃን አያስገቡ መጨለም ሲፈለግ ለመኝታ ቤት ምናምን ብዙ ጊዜ ተመራጮች ናቸው። እነዚህ ምን ምን አይነት የከለር አማራጮች አሉ? እነዚህ ነጣ ያለ ሲልቨር አለው ክሬም አለው ውሃ ሰማያዊ ና ደመቅ ያለ ሰማያዊ አምስት ከለር አለው ማለት ነው። ከዚህኛው ጋር ማለት ነው። ገበሩም እንደዛው ማለት ነው። ስንት ሜትር ነው ይሄ? ይሄ ስድስት ሜትር ነው። ለሁለት ሜትር ቦታ ነው ያ ማለት ለአንድ ሜትር ሶስት ሜትር ጨርቅ ማለት ነው። ዋጋውስ? ዋጋቸው እነዚህ አንድ ሺህ አምስት መቶ ብር ናቸው። ገበሩ ደግሞ ስምንት መቶ ብር ነው ና መቶ እና ስምንት መቶ ብር ማለት ነው። ሌላ እነዚህ ደግሞ ስስ በስስ የሚባሉት ናቸው። እነዚህ ሶስት ከለር አላቸው ሶስት ከለር አማራጭ አላቸው። ክሬም ና ሲልቨር አለው። ከዚ ውጭ አገበሩም እንደዛው በክሬምና በሲልቨር አለው ሳሳ ያለ ስለሆነ አሁን፣ ይህንን ለምን አይነት ለሳሎን ለምን ሰጭ? እነዚህ ብዙ ጊዜ ሳሎን ላይ ነው የሚደረጉት። ሳሎን ሳሎን ላይ ያው ነጭ ስለሆነ ፏ ያረጋል፣ በጣም ንጣቱ ያምራል። ደግሞ በጣም ነጭ ወተት ነጭ የሚባለው ነው። ስንት ሜትር ነው አሁን ይሄ? ይሄ ለሁለት ሜትር ቦታ ነው የተሰራው፣ ስድስት ሜትር ነው። ዋጋውስ ስንት ነው? ዋጋው አንድ ሺህ ሁለት መቶ ብር ነው የላይኛው፣ የውስጡ ደግሞ አንድ ሺህ አንድ መቶ ብር ማለት ነው። አንድ ሺህ ሁለት መቶና አንድ ሺህ አንድ መቶ ብር ማለት ነው። በጣም ያምራል። እናመሰግናለን። እነዚህ ደግሞ ብላክ አውት ይባላሉ። አሁን ላይ ጥሩ ከሚባሉ ጨርቆች አንዱ ነው። ጨርቅነቱ ምንድን ነው? አሁን ይሄ ጨርቅነታቸው ብላክአውት ነው፣ ብርሃን አያሳልፉ። ያው ሲሰፉ አወራረዳቸው ቀጥ ብለው ነው የሚወዱት፣ ተኩስም ስለሚቀበሉ ተመራጭ የሆኑ ጨርቆች ናቸው። አሁን ብላክአውት ሲሆን ለምን አይነት ቦታ ነው ስድስት የምታደርጉት? ብላክአውት ብዙ ጊዜ በእኝታ ቤት ላይ ነው የሚደረገው፣ ግን አሁን ላይ ያው ተለምደዋል ጨርቆ ሳሎንም ላይ ተለምደናል አ ሳሎንም ላይ እናደርጋቸዋለን ሰፊ መስኮቶች ላይ እንጠቀማቸዋለን ብርሃንና ፀሐይ የሚያስቸግር ቦታዎች ላይ እንጠቀማቸዋለን። እሺ ምን ምን አይነት የከለር አማራጮች አሉት? ከለር አራት አይነት ከለር አለው። ሲልቨር አለው፣ ክሬም አለው፣ ካኪያ አለው። ከዚህ ጋር አራተኛ ከለር ማለት ነው። ይሄም ከለር አሁን ላይ በጣም ተፈላጊ ከለር ነው። ለመኝታ ምናምን እንሰራቸዋለን። ስንት ሜትር ነው ይሄ? ይሄ ለ ሁለት ሜትር የተሰራ መጋረጃ ነው። ስድስት ሜትር ጨርቅ ቤት ይጠቀማል የላይኛው ስድስት የውስጡ ስድስት አስራ ሁለት ሜትር ማለት ነው አስራሁለት ሜትር ነው የምን አገር ስሪት ነው እነዚህ ቱርክ ናቸው እዚህኛው ብራንች ላይ ያሉ ጨርቆች እንዳለ የቱርክ ጨርቆች ናቸው ሁሉም የቱርክ ናቸው የቱርክ ናቸው ኳሊቲያቸውም ጥሩ የሚባል ነው አስተማማኝ ነው አስተማማኝ እስቲ ይችኛዋን ማሳየ እሺ እነዚህም ኮተን ናቸው ጸጥ ያለ ከለር ያለውና ኑድ ነው ኑድ ነው አሁን ላይ በጣም አሪፍ የሚባል ተፈላጊ ከለር ነው ያው ሶፋዎች ምናምን ወደዚህ ከለር ስለመጡ፣ አሁን ብዙ ጊዜ ከዛ ጋር ማች አርገን የምንሰራው ከለር ነው። ኮተን ነው፣ በጣም ቆንጆ ጨርቅ ነው። አሪፍ ማቴሪያል ነው። ብላክአውት አይደለም። ይሄ ነው ብላክአውት አይደለም። ኮተን ነው። ግን ያው እነዚህም ብርሃን አያሳልፉም ብዙ። ስለዚህ ለምን ሰጀስት አርገው አይደለም እነዚህ ለሳሎንም ለመኝታ ቤትም ለሁለቱም ይሆናል፣ እንጠቀማቸዋለን። ምን ምን አይነት የከለር አማራጭ አለው ይሄ? ሲልቨር አለው፣ ላይት ክሬም አለው፣ ውሃ ሰማያዊና ሰማያዊ። አምስት ከለር አለው፣ አምስት ከለር አለው። ገበሩም እንደዛው ማለት ነው። ዋጋው ስንት ነው? ዋጋቸው እነዚህ አንድ ሺ አምስት መቶ ብር ነው። የላይኛው የውስጡ ደግሞ አንድ ሺ አንድ መቶ ብር ነው። ስንት ሜትር ነው? ይሄ ይሄ ለሁለት ሜትር ቦታን ነው የሰራ ነው። ወፍራሙ ስድስት የውስጡ ደግሞ ስድስት አስራ ሁለት ሜትር ማለት ነው። አስራ ሁለት ሜትር እሺ። ቀጣ ያለችው ታሳየኛለ። እሺ። እነዚህ ቬልቬት የሚባሉ ጨርቆች ናቸው። ከለር ስምንት አይነት ከለር አላቸው። ሰማያዊ ሁለት አይነት ሰማያዊ አለው። ሲልቨር ሁለት አይነት አለው። ክሬምም እንደዛው ቡኒና ፐርፕር ከለር አለው ስንት ሜትር ነው? ይሄ ለ2 ሜትር ቦታ ነው የሰራ ነው። አሰፋፉም ከሌሎቹ ይለያል። ስፌቱ ለዚህም እንደዛው ነው የጠቀም ነው። ለ2 ሜትር ቦታ 6 ሜትር ጨርቅ ነው የጠቀም ነው። 6 ሜትር ጨርቅ ማለት ነው። ለምን ሰጅስት ታደርጉታላቸው? ይኸኛውን እንደዚህ ለሳሎንም ይሆናሉ፣ ለመኝታ ቤትም ይሆናሉ። እንደዚህ ለአዳራሽ ምናምን ለማስጌጫዎችም ይሆናሉ። ከለርፉድ ስለሆኑ ማለት ነው። እስካሁን ያየናቸው መጋረጃዎች ለሁሉም የሚሆኑ ሁለገብ ናቸው አይደል? ሁለገብ ናቸው ብዙዎቹ፣ ከስሶቹ በስተቀር ወፍራሞቹ ሳሎንም፣ መኝታ ቤትም መጠቀም ትችላለች ማለት ነው። እሺ ዋጋው ስንት ነው? ዋጋው እነዚህ ዘጠኝ መቶ ብር ናቸው። የውስጡ ደግሞ ሰባት መቶ ብር፣ ተመጣጣኝ የሚባል ኮስት ያለው ነው። እሺ ሌላስ አለ ምታሳየኝ? ሌሎች አሉ ደግሞ። በዚህ በኩል ስሶች አሉ። እነዚህ ደግሞ ስስ በስስ የሚባሉት ናቸው። ወፍራሙ በውጭ በኩል እንዲታይ አርገን ስለሰቀለው ነው። ከስር ወፍራም አለው። ይሄ ግን ዋናው ስሱ ነው። እነዚህም አራት አይነት ከለር አላቸው በሲልቨር እና በጎልደን ከለር አለው ይሄ ሶስት አይነት የከለር አማራጭ አላቸው እሺ ሳንቾ ስንት ሜትር ነው ይሄ ይሄ ለአራት ሜትር ቦታ ነው የሰራ ነው ጨርቁ የላይኛው አስራ ሁለት ሜትር ነው የውስጡ ደግሞ አስራ ሁለት ሜትር ዲስፕሌውን ገልብጠን ከውጭ እንዲታይ ስላደረግ ነው ነው የሚታያችሁ እናንተ ስሱ ነው ስስ በስስ ያልከኝ የጨርቁ እነዚህ ስስ በስሶች ናቸው ስለዚህ ለሳሎን የሚሆነው ለሳሎን ነው ብዙ ጊዜ የምንጠቀምበት ለሳሎን ነው ቀለል ያሉ ጨርቆች የሚፈልጉ ሰዎች በጣም ያምራል ቤታቸው ብርሃን እንዲያስገባ ብርሃን የሚፈልጉ ሰዎች ብርሃን ለሚወዱ ሰዎች ሰዎች ተመራጭ ነው። ዋጋው እስ ስንት ነው ዋጋቸው? እነዚህ አንድ ሺ አራት መቶ ብር የላይኛው፣ የውስጡ ደግሞ አንድ ሺ ሁለት መቶ ብር ነው። ሌሎች ብዙ ሰፊ አማራጮች አሉ። እዛኛው ብራንች ሄደን ሁሉን ነገር ደግሞ የተቀሩትን ሌላ ቅርንጫፍ ላይ አሳይሻለሁ ማለት ነው። እናመሰግናለን። ይሄኛው ደግሞ ሌላኛው ብራንቻችን ነው የሚገኘው ሳሊተ ምህረት ተፈዘረ የገበያ ማእከል ውስጥ ነው ልክ እንደ ገባችሁ በር ላይ ነው የምንገኘው። አምሳለ መጋረጃ እንባላለን። ሌሎቹን ደግሞ ደሞ ቀሪዎቹን ገብቼ ላሳይሽ ነው። እሺ፣ ደስ ይለኛል። ቺን እሺ ሳንቾ እንግዲህ ሳያት በጣም ነው ወደድኳት። እና የየት ሀገር መጋረጃ ነው ጨርቅነቱስ፣ ምንድን ምንድነው የሚባለው? እነዚህ የቻይና መጋረጆች ናቸው። ጨርቅነታቸው ዳንቴል ይባላል። ዳንቴል ሆኖ ግን ኳሊቲ ዳንቴል የሚባሉት ናቸው። በአራት አይነት ከለር አማራጭ አላቸው። ከዚህ ውጪ ሲልቨር፣ ነጭ፣ ግሬ ከዚህ ጋር አራተኛ ቀለም አላት አራት ቀለም አሉት። ይሄ ለሁለት ሜትር ቦታ የተሰራ ነው። የላይኛው ስድስት የውስጡ ስድስት ያ ማለት ለአንድ ሜትር ሶስት ሜትር ጨርቅ ተጥቅመን ነው መስራት፣ ሲሸበሸብ ጨርቅና ሲሸበሸብ ለአንድ ሜትር ሶስት ሜትር ጨርቅ ያስፈልጋል ማለት ነው። ኦኬ እንደዚህ እንደዚያ ናቸው። የዚህ ዋጋ አሁን ስንት ነው? እነዚህ ዋጋቸው በሜትር የላይኛው ዘጠኝ ከሃምሳ የውስጡ ደግሞ ስምንት ከሃምሳ ናቸው። ዘጠኝ ከሃምሳ በስምንት ከሃምሳ ናቸው። እሺ አሁን እቺ መጋረጃ ለሳሎን ነው የሚሆነው ለመኝታ ቤት ነው ወይስ የት? ብዙ ጊዜ ስስ ነገሮች ሳሎን ላይ ነው የሚደረጉት፣ ብርሃን የሚፈልግ ቦታ ላይ ስስ ነገሮች ይደረጋሉ። ስለዚህ ለሳሎን ነው። እዛም ጋር አሪፍ መጋረጃ ይታየኛል። እዚህ ጋር እነዚህ የቱርክ ማቴሪያሎች ናቸው። እነዚህ አዲስ የገቡ ቆንጆ ማቴሪያሎች ናቸው። ጨርቅነቱ ምንድን ነው? ጨርቅነቱ ዳንቴል ሆኖ ግን ገበራቸው የውስጡ ገበራቸው ይለያያል። ዝርዝር ገበር አይደለም። ኳሊቲ ገበሮች ናቸው እነዚህ የላይኛው ኳሊቲ የሚባል ሜትሩ ስንት ነው? እነዚህ በሜትር የላይኛው አንድ ሺ አራት መቶ የውስጡ አንድ ሺ ሶስት መቶ ናቸው። ሶስት አይነት ከለር አማራጭ አላቸው ሲልቨርና ጎልደን አለው። ከዚህ ውጭ ከዚህ ውጭ ወጥ ናቸው ሲልቨርና ጎልደን ነው። እነዚህ ዲዛይናቸው ብቻ ከዚህ መልስ ዲዛይናቸው ሲልቨርና ጎልደን አለው። ፓተር ናቸውም እንደዚ ነው። እቺም ሳሳ ያለች ስለሆነች ለሳሎን ነው ነው ብዙ ጊዜ እነዚህ ለሳሎን እንጠቀማቸው ለሳሎን ለሳሎን ናቸው እነዚህ እቺኛዋስ ይሄኛው ወፈር ያለ ነው አይደለ? እንደዚህ ወፍራም ናቸው ኮተን ማቴሪያሎች ናቸው። እነዚህ አሁን ላይ ተመራጭ ጨርቆች ናቸው። የምን ሀገር መጋረጃ? የቻይኖች ናቸው፣ ግን ስታንዳርዳቸው፣ ኳሊቲያቸው መውር የተሻለ ቆንጆ ማቴሪያሎች ናቸው። ወፈር ስላለ ለመኝታ ቤት ነው የምንጠቀመው ለሳሎንም እንጠቀማቸዋለን፣ ለመኝታ የምንጠቀማቸዋለን። ስንት ሜትር ነው? አሁን ይሄ ለሁለት ሜትር ቦታ ላይ የተሰራው ይሄ ላይኛው ስድስት የውስጡ ስድስት አስራ ሁለት ሜትር ማለት ነው ፕራይስ ውስጥ ዋጋቸው የላይኛው 1500 ብር የውስጡ ደግሞ 1000 ብር። እነዚህ ሶስት አይነት የከለር አማራጭ አላቸው። ክሬምና ሲልቨር አለው። ከዚህ ውጪ እነዚህ ከለሮች አሁን ላይ በጣም የሚፈለጉ ከለሮች ናቸው። ከለሩ በጣም ነው የሚያምረው። ቆንጆ ማቴሪያል ናቸው። ቃነታቸውም አሪፍ ነው። የተሻሉ የሚባሉ ናቸው። ሌላ ደግሞ ችኛዋን እያት። እነዚህ ብላክ አውት ይባላሉ። እነዚህ ሶስት አይነት የክለር አማራጭ አላቸው። በጣም ኳሊቲ እቃዎች ናቸው። አሁን ላይ ለሳሎንም ለመኝታ ቤትም ይሰራሉ። ሶስት አይነት የከለር አማራጮች ምን ምን ናቸው እነዚህ? በክሬም አለው በሲልቨር እና በካኪ ከለር አለው። አራተኛው ይሄ ከለር ማለት ነው። ስንት ሜትር ነው ይሄ? እንደዚሁ ነው፣ እንደዚህ አይነት ዲስፕሌይ ነው። ስድስት ሜትር የላይኛው። ስለዚህ ዋጋቸው ውስጥ ተመሳሳይ ነው ዋጋቸው። እነዚህ አንድ ሺ ሰባት መቶ ብር ናቸው። ውስጥ ውስጥ ያለው አንድ ሺ ብር ነው። ኳሊቲነታቸው ግን ብዙ የሚራራቁ አይደሉም። ተቀራራቢ ናቸው፣ ቆንጆች ናቸው። ይህኛው ደግሞ ኮተል መጋረጃ ነው። ገበሩ በዲዛይን ነው። እነዚህም አምስት አይነት የክለር አማራጮች አላቸው። ስሪታቸው የቻይና ነው። መጋረጃነታቸው ቆንጆ ነው። የላይኛው 1500 ብር፣ የውስጡ ደግሞ 850 ብር ነው። አሁን ይሄ ስንት ሜትር ነው? ታምሳ ይሄ ለ2 ሜትር ቦታ ነው የተሰራው ለ2 ሜትር ተኩል የላይኛው 7 ተኩል የውስጡ 7 ተኩል 15 ሜትር ማለት ነው። ጨርቅነታቸው የሶፋ እንግዲህ ሲሰበሰብ ይፈጃል አይደለ? ብዙ ጨርቅ ስለዚህ አሁን ለ2 ሜትር ስንት ነው? ይሄ ለ2 ሜትር ተኩል 7 ሜትር ተኩል ጨርቅ ማለት ነው። 7 ሜትር ተኩል፣ ያ ማለት ለ1 ሜትር 3 ሜትር ጨርቅ እንደማለት ነው። ኦኬ በደንብ መሸብሸብ ስላለበት ማለት ነው። ሲሸበሸብ ነው ውበቱ እንደምታዩ ማለት ነው። ዋጋውን ስንት አልከኝ? ዋጋው 1500 ነው የላይኛው የውስጡ ደግሞ ስምንት መቶ ብር። እነዚህም ኳሊቲ የሚባሉ ጨርቆች ናቸው። በዚህ ሰዓት ምን ምን አይነት የከለር አማራጭ? እነዚህ ክሬም አለው፣ ካኪ ከለር አለው፣ ውሃ ሰማያዊ ያለው ከዚህ ጋር አራተኛ ከለር ማለት ነው። አራት ከለር አላቸው። ሌላ ምኒ ይቻላል ወደ ውስጥ። እሺ እነዚህ ደግሞ ቬልቬት ይባላሉ። ኳሊቲ ቬልቬቶች ናቸው። እነዚህ ትንሽ ዋጋቸው ቀነስ ያለ የተለመዱ ማቴሪያሎች ናቸው። ከፋይ ነው። ከፋዮች ናቸው እነዚህ። የምን ሀገር ስሪት ናቸው? የቻይና ናቸው። እነዚህ የቻይናዎች ናቸው። የላይኛው ስምንት መቶ ሀምሳ ብር የውስጡ ደግሞ ሰባት መቶ ብር ነው። እነዚህ ከለራቸው እስካሁን ካየኋቸው ደመቅ ያሉ ደመቅ ያሉ ናቸው፣ ፈካ ያሉ ናቸው፣ ፈካ ያሉ ናቸው። አንድ ስምንት አይነት የክለር አማራጭ አላቸው። እነዚህ ሲመጡ ከለራቸው በዛ ያለ ነው፣ ማርኬቱም የሚፈልጋቸው አይነት ጨርቆች ናቸው። ያማምራሉ። ለሳሎን ሁ እነዚህ ለሳሎንም ለበጋርጃም ለሶፋም ይጠቀሟቸዋል። ሶፋ የሚሰሩ ሰዎች ስንት ሜትር ናቸው? አሁን ይሄ ለአራት ሜትር ቦታ ላይ የተሰራው የላይኛው አስር ሜትር የውስጡ አስር ሜትር በተለያየ ከለር አድርገን የሰቀል ናቸው። እንደ ዲስፕሌ እንደ ማማረጫ ስለሆነ አራት አይነት ከለር ተጠቅመ ነው የሰቀል ናቸው። እሺ፣ በጣም አሪፍ ሳንቸው ስቲችንግ ማንኛት ይቻላልሽ። እነዚህ ደግሞ የቱርክ ዳንቴሎች ናቸው። ኳሊቲያቸውም ሻል የሚል ዳንቴል ነው ገበራቸውም ፓተርናቸውም ትንሽ እንደ ጥልፍ አይነት ነገር አላቸው። መጀመሪያ እንዳየነው ማለት ነው። ጨርቅነቱ ዳንዳ ነው ሆኖ ቆንጆ፣ የተሻለ የሚባለ ማቴሪያል ናቸው። ዲዛይኑ በጣም ያምራል፣ ጥልፍ ይመስላል። ዲዛይኖቹ በጣም ነው የሚያምሩት። አሁን ላይ በጣም የሚፈለጉ አይነት ጨርቆች ናቸው። ለሳሎን ነው አይደል? ለሳሎን ይደረጋሉ ብዙ ጊዜ ለሳሎን ነው የሚደረጉት። አንዳንዴ ብርሃን የሚፈልግ መኝታ ቤት ካለም እናረጋለን። ቤቱ እንደ ሁኔታው እንደሚያስፈልገው ነገር እናረጋለን እንጠቀማለን። ስስ ነገር የምንጠቀምባቸው ቤቶች አሉ። ኦኬ፣ ስንት ሜትር ነው ይሄ? ይሄ ለ2 ሜትር ተኩል የተሰራ ነው። የላይኙ 7 ተኩል፣ የውስጡ 7 ተኩል፣ 15 ሜትር ነው። ዋጋው ስንት ነው? ዋጋው የላይኙ 1400 ብር፣ የውስጡ 1200 ብር። የከለር አማራጭ ሶስት አይነት አለው በሲልቨር በውሃ ሰማያዊና በክሬም አለው። እነዚህ ዲዛይኑ እንዳለ ሆኖ ዲዛይኑ እንደዚህ ሆኖ የከለር ለውጥ ማለት ነው ካየናቸው ነ ይች ወደ ሺ በጣም ቆንጆ ነች። ከስተመርም ይወዳታል የሚወዱ አይነት ጨርቅ ነው አሪፍ ማቴሪያሎች ናቸው። ያቺን ስሚያት ይቻላል። እነዚህ ደግሞ ጥልፎች ናቸው። ጥልፍ በብላክ አውት አድርገን ነው ይሄን ራሳችን ነው የምንሰራው። የገበሩን አውጥተን ወደ ወፍራሙ የወፍራቡን አውጥተን ወደ ገበሩ ነው የምናረገው። እነዚህ በቃ አሁን ላይ አለ የሚባል ቆንጆ መጋረጃዎች ደረጃዎች ናቸው። ማቴሪያልነታቸውም እንዲሁ ነገራቸውም የሚስብ አይነት መጋረጃዎች ናቸው። ጨርቅነታቸው ምንድን ያልከ፣ ይሄ የላይኛው ብላክ አውት ነው፣ የውስጡ ግን ጥልፍ ነው። የላይኛው ዲዛይን ወደ ታችኛው አውጥተን ቀጥለን ነው የምንሰራቸው። እነዚህ እንጂ ፋብሪካው አይደለም እንደዚህ የሰራቸው፣ እኛ ቀጥለን አውጥተን የሰራ ናቸው። ለዛ ነው ዩኒክ የሆነው። ዩኒክ ነው ወጣለ። ስንት ሜትር ነው ይሄ? ይሄ ለሁለት ሜትር ነው የተሰራው። ስድስት ወፍራም ስድስትስ ስ አስራ ሁለት ሜትር ማለት ነው። አስራ ሁለት ሜትር። ዋጋው ስንት ነው? ዋጋው የላይኛው ሶስት ሺህ አምስት መቶ ብር፣ የውስጡ ደግሞ ሶስት ሺህ ብር። እስካሁን ካየናቸው ይሄ ወደድ ይላል፣ ግን ያው ቆንጆ ማለት ነው። ለቤት ይመጥናል። አዎ ለሳሎን ነው ይሄ አሁን። ለሳሎንም ለበንግታ ቤትም መሆን ይችላል። ያው ወፍራም ስለሆነ የከላኛው ምን የሚጠቀመው ለሳሎንም ለበንግታ ቤትም ይኖራል። ከለር አማራጮች አሉት? ምን ምን አይነት? ክሬም አለው፣ ሲልቨር አለው። ከዚህ ውጪ ማለት ነው ስለዚህ ሶስት አይነት የከለራቸሉ ይህን ጨምሮ ማለት ነው። ሶስት አይነት ክለር አለ። እሺ፣ በጣም አሪፍ ወድጄዋለሁ። ቴንክ ዩ። እሺ ሳንቾ እንግዲህ ያለቁ ቆንጆ ቆንጆ የመጋረጃ አማራጮችን አሳይተኸኛል። ወደዚህ መጀመሪያ ስገባ ያላለቁ ወይም ደግሞ ብትን የመጋረጃ ጨርቆች አይቼ ነበርና እስቲ ስለነሱ ንገረኝ። ያው እንደዚህ ሳምፕል የምንሰቅላቸው ናቸው። ከብትኑ ላይ ሰው የተሰቀለው ምን ይመስላል የሚለውን እንዲያይ የምንሰቅላቸው ናቸው። ብት ብትለይ ብዙ አይነት የጨርቅ አማራጮች አሉን፣ አሳይሻለሁ እነሱ። ከዚህም ሌላ አማራጮች ቢፈልጉ ብዙ አይነት አማራጮች አሉ። እነዚህ ከብዙ በጥቂቶቹ ናቸው። ብዙ አይነት አማራጭ አለ። እዚህ ጋር የተሰቀሉም ከለሮቻቸው ጣቃ ላይ አሉ፣ ያልተሰቀሉ ጨርቆች አሉ በጣቃ። እሺ፣ አንድ ከስተመር ለምሳሌ ገበሩን በከለር መቀየር ቢፈልግ ወይ በዲዛይን እንዴት ነው ሚክስ የማድረግ ነገር አለ? አዎ፣ ገበር መቀየር ይቻላል። አሁን ፍራሞቹ ላይ ሴሶቹን እኛ ራሳችን ለማቻርገን እንሰራቸው እነዚህ ግን ዳንቴሎቹ ግን ግዴታ ያው ዲዛይን ስላላቸው አብሮ ነው። ወፍራምና ሱሱ አንድ ላይ ነው የሚሸጠው ሲመጣም እንደዛ ስለሚመጣ። እሺ ምን ምን አይነት ሰርቪስስ ትሰጣላችሁ? እኛ የምንሰጣቸው አለ ሰርቪሶች እና አገልግሎቶች ከስተመር መጥቶ ጨርቁን ከመረጠ በኋላ የማማከር አገልግሎት እንሰጣለን። ቤቱ ድረስ ይደለክታል። ኢንስታል እስከ ማድረግ ድረስ እንሰራለን እና ያው ሰው መጥቶ ያሉትን ፈርኒቸሮች የቤቱን ዕቃዎችን ጠይቅና ከሱ ጋር ሊሄዱ የሚችሉ ጨርቆችን ማማክረን ሙያዊ ማማከር አድርገን የሚያስፈልገውን ነገር አውጥተን እስከ መግጠም ድረስ እንሰራለን ማለት ነው፣ ኢንስታሌሽን ድረስ እንሰራለን ማለት ነው። አሪፍ። ምናልባት ደግሞ አሮጌ የሆኑ መጋረጃዎችን እስታድሳላችሁ? አዎ፣ እናድሳለን፣ እናድሳለን። አሮጌ መጋረጃዎች ይመጣሉ እነሱን አስተካክለን የሚያስፈልገውን ነገር አድርገን መልሰን እስከ መግጠም ድረስ እንሰራለን። ስለዚህ የተሟላ የመጋረጃ ሰርቪስ፣ የተሟላ አገልግሎት እንሰጣለን ማለት ነው። እሱ ይበጣ ብዛት ለሚወስዱ ደንበኞቻችሁ ለምሳሌ ባንዴ ለሳሎናቸውም ለመኝታ ቤታቸውም በብዛት ለሚወስዱ ወይም ደግሞ ለበዓላት የተለየ የምታዘጋጁት ቅናሽ አላችሁ? ለበዓል ላይ ዋጋ ቅናሽ እናደርጋለን እስከ አስር ፐርሰንት። ብዙ ደግሞ ለሚገዙ ሰዎች ትልልቅ ቤቶች ሲሆኑ እንደ ስራው ብዛት አይተን አስተያየት የምናደርጋቸው ነገሮች አሉ። ስለዚህ ሁለቱም ላይ ቅናሽ ማለት ሁለቱም ላይ ቅናሽ እናደርጋለን ማለት ነው፣ ቅናሽ ማለት ነው። የት ነው የሚያገኘችሁ ደንበኞች? የምንገኘው ይሄኛው ብራንቻችን ሳሪታ ምረት ነው የሚገኘው። ሳሪታ ምረት ተፈዘሪ ገበያ መካከል አምሳ ለ መጋረጃ ብላችሁ ብትመጡ ታገኙናላችሁ። የሱቅ ቁጥራችን ሰባ ስምንት ቁጥር ነው። ቅድም የነበርንበት ብራንች ደግሞ ጉርድ ሾላ አትሌቲክስ ፌዴሬሽን ፊት ለፊት ሚዲያ ያለበት ህንጻ ላይ አንደኛ ፎቅ እንገኛለን። ሌሎች አማራጮች ደግሞ እኛን ለማግኘት በኢንስታግራምና በቲክቶክ አምሳለ ከርቴን ወርክ በሚል ያገኙናል። እሺ ሳንቾ ላይ ነበረን ቆይታ፣ አመሰግናለሁ። ይም አመሰግናለሁ። ተመልካቾቻችን በአምሳለ መጋረጃ እንዲሁም ደግሞ ከሳንቾ ጋር የነበረኝ ቆይታ ይህንን ይመስል ነበር። እንግዲህ ቪዲዮ ላይ እንደተከታተላችሁት ቆንጆ ቆንጆ የመጋረጃ አማራጮችን አይተናል፣ ዋጋቸው ምን ይመስላል የሚለውንም ዳሰናል። ይህ ቪዲዮ ለእናንተ ጠቃሚ እንደነበር ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።